በቃ ተረጋጊ አሁን በር ስላልከፈት ነው እንዴ እንደዚህ ተናደድሽ? አንቺማ ምንም ሳትናገሪ ቅልስልስ እያልሽ በጓደኞችሽ ታሰድብኛለሽ አንቺ ለስነ ስርዓት ይኑርሽ የትኛው ስርዓት ነው እባክህ ኪራ ከየት እንዳመጣኝ እረሳው እንዴ ቆይ ምን ለማለት የሞከርሽ ነው ምን ለማለት እንደሆነ ገብተዋልን? ቆይ ቆይ እናንተ ልጆች ኪራማ ናት ምንድነው መሀላችሁ ያለው ነገር ከዚህ በኋላ ሰኒ አንድ ቃል ልትናገረኝ አትችልም። አይ ካለች ግን አይ ካለች ምን ምን ማድረግ እንደምችል ኪራ ያውቃል። አሁን እኔንም ግራ አጋባችኝ ኪራ። ቆይ ማናት እቺ? ኔና ለምናፍሽን አዘጊም በቃ ተወው ኪራ። ለእኔ ላለመናገር የምታደርገው ጥረት እንደሆነ ገብቶኛል። ግን ችግር ኒና ከኪራ ጋር የተፈጠረውን አጋጣሚ ተጠቅማ ዛሬም ላይ ኪራን እያስፈራራችሁ ትገኛለች። ኪራን በጣም ተጨንቋል። ጽናት ተሰማች ህይወት ይረበሻል በማለት ተጨንቆ ይገኛል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል 83ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወድዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ ያደረጋችሁ ታበረታቱ ዘንድ በአክብሮት ተጠይቃለሁ። ቅዱስ ኒናን ጠርቷት ነበረ። የጠራትም እንግዲህ ከኪራ ቤት እንድትወጣ ነው። እሷም ሄዳለች። ለምንድነው የጠራከኝ ብላ ትለዋለች። ከኪራ ቤት መውጣት አለብሽ ብሎ ይላታል። ምን ነው እንደዚህ ተምትለኝ እጄን ወስደክ አሰጠኝም ወይ ለጥላቶቼ እያለችሁ ትገኛለች። ነገር ግን ከዛ ቤት መውጣት አለብሽ። የኪራ ቤት ሲበጠበጥ ማየት አልፈልግም። ያ ቤት በ ስንት መከራ ነው የጸዳው ብሎ ይላታል። ነገር ግን እሷ ከዛ ቤት መውጣት እንደሌለባት ተነግረዋለች። እሱም ደግሞ ከፈለግሽ እኔ ቤት መሆን ትችያለሽ ብሎ ይላታል። ነገር ግን አስብበታለሁ። ለምን ይሄንን እስከዛሬ ድረስ አልነገርከኝም ነበር? ብላ ትለዋለች ነገር ግን ምንም ነገር እንዳታስቢበት አታስቢ የእኔ ቤት ማንም አያይሽም፣ ዋሻ ውስጥ ስለሆነ የምኖረው ከአውሬ ሌላ ምንም ነገር አያይሽም ብሎ ይላታል። የእድሜ ማራዘሚ አለ ብላ ትለዋለች። እንግዲህ በዚሁም አጋጣሚ ተነስታ ትሄዳለች። ወዴት ነው ሲላት፣ ማውራት የፈለግከውን ጨረስክ መሰለኝ ብላ ተነስታ አጠገቡ ትሄዳለች። ይችማ ጥፍሯና ቀንዷ ተነቅሎ ነው እንጂ ሴጣናት እያለ ነበረ ቅዱስ ማለት ነው። እውነትም ሴጣናት በቃ፣ አመላለሷ ኳኩነዋ ስራዋ የስራ አይነት ስራዋ በቃ የሴጣን ስራ ነው እየሰራች ያለችው ማለት ነው። በዚሁ በአጋጣሚ ኬራና ጽናትም እንግዲህ ኬራም እየሆነ ባለው ነገር ጽናትም ስላልሰማች ተሰማ ይሆን አልሰማችሁን እያለ እንግዲህ ስጋት ላይ ነው ያለው። በጣም ፈርቶ ነው ያለው። እሷም አንድ ላይ እየተጫወቱ እያለ ሰኒና ክብሮ ይመጣሉ። ከዛንም እንግዲህ አብረው ነበር የመጡት ሰኒና ክብሮ። ወዴት ወዴት እየሄዱ ነው የሚለው ለነሱ ጥያቄ ሆኖባቸዋል። እየጠፍተክ ነበር ብሎ ይለዋል፣ ኪራ ክብሮን፣ ማለት ነው ከሰኒ ጋር ብሎ ይለዋል። በዚሁም አጋጣሚ ይሄ ዳር ዳር እያለው ነው እንግዲህ ጽናትም አሁን ሸተተኝ ብላ ተላለ ምን ምን ፍቅር ፍቅር አዲስ ፍቅር ፍቅር ሸተተሽ እያለም ሲላትም ነበረ። እንግዲህ በዚሁም አጋጣሚ አታሹፉብኝ፣ ውሃ ብጠጣ ይሻለኛል ብላ ሰኒም ታጠገባቸው ተነስታ ትሄዳለች። ክብሮም አንድ ጥፋት ብታጠፋ እንጂ እኔ ተጠያቂ አይደለሁም ልብሴ ልቀይር ብሎ ታጠገባቸው ተነስቶ ይሄዳል። እንግዲህ ጽናትና ኪራም በክብሮና በሰኒ አቀራረብ የተደሰቱ ይመስላሉ። ደስታቸውን እያሳዩ ይገኛሉ። ምንም ነገር በቃ፣ ታሰቃያት ተዋት፣ በቃ ልጅቷን ተዋት እያለችው ስትለው ነበር ኪራ ማለት ነው። በዚሁም አጋጣሚ እንግዲህ የኪራ ቤት እንዳይበጠበጥ ግራ የገባው ቅዱስ መቶ ነበረ፣ ወደ ኪራ ቤት በር ላይ ቆሞ ነበረ መቶ ኪራም እንዳጋጣሚ ይወጣል። ምን ነው ቅዱስ፣ ችግር አለ እንዴ? ብሎ ሲለው አዎ ችግር አለ። ምንድን ነው ችግሩ? እንግዲህ ኒና ከዚህ ቤት እንድትወጣ ነግሬያት ነበር፣ ግን ልትወጣ ፈቃደኛ አይደለችም ብሎ ይላል። ምን አለችም ቢያለችም ሲለው፣ እንግዲህ ያለችውን ነግሮታል ማለት ነው። ለማንኛውም ፅ እንዳሰማ ከእንቅልፏ ሳትነሳ በጠዋት ይዘናት እንሄዳለን፣ ውጭ እናወራታለን ብሎም ሲለው እኔ ልታወራኝ ፈቃደኛ አይደለችም አንተ ታወራታለክ ብሎም ይለዋል። በዚሁም አጋጣሚ ኒና ሻይቡና እያሉ ከኪራ ጋር እንግዲህ ከዛ ቤት መውጣት አለብሽ ብሎም ሲላት፣ ኪራ ከዛ ቤት እንግዲህ መውጣት እንዳሌለባት፣ ከሀገር እንደምትወጣ ለትንሽ ቀን ተባበረኝ እያለች እየለመነችው ትገኛለች። ነገር ግን እኔ ሕይወቴ እየተረበሸ ነው ብሎም እያላት ይገኛል። እንግዲህ እሷም አጋጣሚዋን ተጠቅማ ዛሬ ላይ ኪራን እያስፈራራችው ትገኛለች። እህትም እንዳለችው እንዳለቻት ተነግረዋለች ለኪራ ማለት ነው። ታዲያ ለምን ኪራ እህትሽ ጋር አትሆኝም ብሎ ሲላት፣ አንተ የእህቴ ምንነት ሳትጠይቀኝ እኔን ከህይወትክ ለማውጣት ብቻ ነው አላማ እያለችም ስትለው ነበረ። ለማንኛውም እኔ ብር ልስጥሻ እንጂ የፈለግሽውን ስሪ ቤትም ልከራየልሽ እያላት ነው። ነገር ግን እሷ ፈቃደኛ አይደለችም። ቤተሰቦችሽ ብሎም ሲጠይቃት፣ እንግዲህ ቤተሰቦቿ ለምትሰራው በስራዋ ምክንያት እንደጠሏት እና ከቤተሰብነት እንደተሰረዘች በዚሁም አጋጣሚ ትነግረዋለች። የምትኖረው ለእህቷ እና ለእህቷ ብቻም እንደሆነ በዚሁም አጋጣሚ እየነገረችው ነበረ ማለት ነው። እህትየዋም ደውላ ነበረ እንዲህ፣ እህቷም ስትደውል በዚሁ አጋጣሚ ምን ብላን የመለሰችላት፣ እኔ እያለሁ ማንም አንቺን አያስፈራራሽም እያለቻት ነበረ ለእህቷ እንግዲህ እኔ ላንቺ እስተጠግ ድረስ እጓዛለሁ ሄዳለሁ እያለች ትገኛለች። ለራሷ መጠጊያ ለራሷ መቀመጫ የላት ገና ደግሞ ለሰው ተስፋ ትሰጣለች ማለት ነው ይች እብድ። በዚሁ አጋጣሚ እነ ሰኒ እነ ምሮ አንድ ላይ ተሰብስበው እንግዲህ ጽናትን እያጽናኗት ነበረ። እንግዲህ እዚች የብድ ልጅ ምን እብድ ነች ምናምን እያሉ እንግዲህ አንዳንድ ነገር እያሏትም ነበረ። ልጅቷም እንግዲህ ቤተሰብ እንደጠላት ገብቷታል። እሷም ተዋለችበት። ወደ ኪራ ቤት እየገሰገሰች እየመጣች እያለ ሰኒ በር ላይ ታገኛታለች። ምንድን ነው አሁን ከኪራ ጋር ያለሽን አቀራረብ? እያንዳንዷን ንገሪኝ ብላ ትላታለች። ዘመዴ ነው የድሮ ጎሮ ቤቴ ነው ብላ ትላታለ። የረባክሽ የመቼው መቼም ቢሆን አንላቀቅም፣ አይኔ ከላሽ ላይ አያርፍም፣ መቼም ቢሆን ታወጫታለሽ እያለችም ስትልም ነበረ። በዚሁም አጋጣሚ ኪራ ስለ ተቤት እንድትወጣለት አንዳንድ ነገሮችን ሲጠይቃት ሰኒ እንዳጋጣሚ ወደዛ ሄደ አይታቸው ነበር። ኪራና ኒና ምንድን ነው ያላቸው አቀራረብ ብላ እንግዲህ ለእሷም ግራ ገብቷት ለጽናት እየነገረቻት እያለ ነው ኪራ የመጣው ገና ነገሩን ሳታወጣው ኪራ ድንገት መቶባታል። ግን ኪራ ሲመጣ የት ነበር ክብላ ትለዋለች ሰኒ ስራ ነበርኩኝ ብሎ ይላታል አረባክ ስራ ነበርክ እንዲህ ከዛች ከኒና ጋር ምን እያወራክ ነበረ ሻይ ቡና ምናምን እያለ ሲል ጽናት በጣም ተናዳ እንግዲህ እ ምንድነው እኔ ያልሰማሁት ያላወቅኩት ነገር አለ ብላ ተናዳ ታጠገቡ ጥላው ሄዳለች ማለት ነው በዚሁም አጋጣሚ ሰኒም ተነስታ ሄዳለች ተሰኒ ተከትላ ነው ጽናትም ሮጣ ይሄደችው እንግዲህ ኬራን በዚሁ አጋጣሚ ተነስቶ ጽናት ደብሯታል። ሰኒ አሁን አንቺ ዝንበ ያለውን ችግሩን ነገር እያንዳንዱን ነገር ሁሉን ነገር እነግርሻለሁ። አሁን ጽናት ደብሯታል ለጽናናት ብሎ ወደ ጽናት ጋር ይሄዳል። ጽናት እንግዲህ በጣም ጭንቋታል። በዚሁም አጋጣሚ ሰኒ ወደ ቤቷ እንደሄደ ሰኒ ጽናትም ተከተላት ይሄዳለች። ምን ነው ሰኒ ምን ነው ጽናት ምን ሆነሽ ነው ተከተለሽ ይመጣሽ በድንገት እያለችም ስትል እንግዲህ ጽናት የተረበሸችበትን ምክንያት ነግራታለች። ጽናት የተረበሸችበትን ምክንያት ይቺ እብድ ሄዳ እንግዲህ ኪራ ለሚመልስላት መልስ ለምትመልስለት መልስ ጽናት ምንም ደስተኛ ልትሆን አልቻለችን። በር ስታንኳኳ ለምን በር አልከፈታችሁልኝም? አሰሙም እንዴ እያለች ስትል እንግዲህ ቃስ ብለች፣ ተረጋግተሽ አውሪ ብሎም ሲላት አላወራም እያለች እንግዲህ አጋጣሚዋን አሁንም እየተጠቀመችበት ትገኛለች። እንዲህማ ታልክ እያንዳንዱን ነገር እነግራት አለው ከየት እንዳመጣ ከኝ እነግራት አለው፣ እያለች እንግዲህ እያስፈራራችው ነበረ። እሱም የማይሆን ነገር በጣም አስጨንቆታል። ስተት ነው እንግዲህ ሁሉ ነገር አውቆ የሰራው ስራ አይደለም። በዚሁም አጋጣሚ እኔ የማላቀው ነገር አለ ብላ ነው ወደ ሰኒ የሄደችው ማለት ነው። በጣም ራሷን አሟትም ነበረ። በጣም እያለቀሰችም ነበረ። በዛን ሰዓት ሁላችንን ደብሮናል ማለት ነው። ሰኒም እያበረታታቻት ነበረበት። ኬራም ወደ ናሆም ይደውልና፣ ጽናት ከቤት እንደወጣች ይነግረዋል። ምን ነው ሰማች እንዴ ብሎም ይላል። ከዚህ ሁሉ እውነቱ ይነገር ስትባል ለምን እውነቱ እንዲነገር አልፈቀድክም? እያለ ሲል እንግዲህ መቼም ቢሆን እውነቱ አይነገርም፣ ሕይወቴን ማጣት አልፈልግም። እኔን ፍቅሬን፣ ትዳሬን አምናኝ የምትኖር ሴት መቼም ቢሆን ላጣት አልፈልግም እያለ አልናገርም ብሏል። ነገር ግን ነገሩ ተንሻፎ በሌላ ጎን እየሄደ ነው ማለት ነው። በዚሁም አጋጣሚ እንግዲህ ናሆሜ ለእየደወለ እያወራው እያለ መራዊት ትመጣለች። ምንድን ነው የተፈጠረው ነገር ብላ ትለዋለች። ነገር ግን እሱ ሊደብቃት ይሞክራል። እንዳትደብቀኝ ስትለው ጽናት ከቤት ወጣች ብሎም ሲራት እንግዲህ እውነት አላት እሷ የማታውቀው ሴት እቤት አስቀምጦ ከእሷ ጋር ተራርቃ ከኪራ ጋር ተቀራረበች፣ ሴት ምን ብላ እቤት ውስጥ ትቀመጥ ታዲያ እውነት አላት ብላ እንግዲህ እሷን ፍርዱን ትፈርዳለች፣ ለጽናት ማለት ነው። ሁላችንም ለጽናት ነው የምንፈርደው። የሰውን ደስታ አስደስታለሁ ለሰው እኖራለሁ ብላ እራሷን እየጎዳች የምትኖር ሴት ነች። አሁንም እንግዲህ ጽናት እየተጎዳች ያለችው ማለት ነው። በዚሁም አጋጣሚ እነናሆሜ ወደ ወደ ነኪራ ቤት ይሄዳሉ እንግዲህ ጽናትም ማነች መራዊትም ኒና ጋ ሄዳ ለአንዳንድ ነገሮችን ታገሺ፣ ለምን እንዴት ትሆኛለሽ፣ ጸባይሽን ቀይሬ ምናምን ስትላት አመላለሷ እንግዲህ እሷም ሴጣን እንደተባለችው መልሷ የሴጣን መልስ ነው። ተይኝ እባክሽን እያለቻትም ነበረ። ጽናትም ጥሩ ሰው እንዳልሆነችም ስትላት ነበረ። ጽናት የተመሰከረላት ጥሩ ሰውነች ስለሷ ምንም ነገር እንዳታወራ እያለችም ስትላትም ነበረ። እያለቀሰችም ነበረ። በዚሁ አጋጣሚ ኒና ሰኒም ተታች እስከላይ ነው አገለባብጣ የሰደበችኝ አገለማመጠችኝ እያለቻትም ስትልም ነበረ። እንግዲህ ቻዩ ምንም አይደለም እያለቻት እንግዲህ መራው ስታጽናናት ነበረ። በዚሁም አጋጣሚ ቆይ አሁን ጽናትን ላጽናናት ብላ ወደ ጽናት ጋር ስትሄድ እንግዲህ ሂጂ እኔ እዚህም አለቅ ሰው ምናምን እያለች እንግዲህ ሂጂ ሂጂ እሷን አባቢ እያለች ስትላትም ነበረ። በዚሁም አጋጣሚ ጽናት ባለችበት ቁጭ ብለው እያወሩ እያለ እንግዲህ በጣም ማማ ተኝታም ነበረ ሰኒ እነሰኒ ጋ አይዞሽ እያሉ እነ መራዊትና እነሰኒ። መልካም ጓደኛ ይኑር ማለት አንዳንዴ እንደዚህ ነው፣ ሲከፋት ወደ ሰኒ፣ ሲከፋት ወደ መራዊት ነው የምትሄደው። እነሱም ደግሞ አንከባክበው ነው እንደ ህትም እንደ እናትም እንደ ቤተሰብም አድርገው የያዟት ማለት ነው። ከዛንም አይዞሽ እያሉም ሲያበረታቷትም ነበረ። በዚሁም አጋጣሚ ኪራ ለተፈጠረው ነገር እንግዲህ ጽናትንም ይቅርታ ለመጠየቅ ሞክሯል ማለት ነው። ይሳካልን ብለን ተስፋ እናደርጋለን። ነገር ግን ጽናት አሁንም ቢሆን እያመነችው ነው። ኪራ ግን የደበቀው ነገር አሁንም መውጣት አለበት። በዚህም በዛም ሆነ እውነታ ወጥቶ ሰላም መፈጠር አለበት ብለን እንላለን ሁላችንም። እናንተም ሀሳብ አስተያየታችሁን እንደዚሁ እያላችሁ ታጋሩናላችሁ ማለት ነው። እንግዲህ ሰኒም አሁንም እንደገና በድጋሚ ጽናትን ውሃ ምናምን እያ አለቻት፣ መድኃኒት በቃ አንዳንድ ነገሮችን ሰኒ ሰውን ማበረታታት እንደማትችል በቃ አለ አይደለ እያወራቻትም እያለ በዚሁም አጋጣሚ አሁን ጽናት ጋር ሊሄድ ብሎ እንግዲህ ተነስቶ ወደ ሰኒ ቤት ሄዷል ማለት ነው ኪራ። ኪራም እንግዲህ ሲሄድ ጽናት ራሷን አሟት አስራ ነበር ያለችው። በዚሁም አጋጣሚ በር ያንኳኳል። በሩ ሲንኳኳ ጽናት ቤቷ መስሎት ስራ ወዳጇ ጽናት በሩን ልትከፍት ትነሳለች። ሴትዮ ተረጋጊ፣ ቤቱ የኔ ነው ብላ እንግዲህ ሰኒ ታስቀምጣታለች ማለት ነው። ጽናትን በዛው ባለችበት ሰኒም ሄዳ በሩን ትከፍታለች። ልክ በሩ ስትከፍት ኪራ ነው። ኪራስ ወደ ቤት ሲገባ ጽናት እንደ መደበር ፊቷን ብቻ የሆነ ነገር አይተንባታል። ዞርም ትላለች። ኪራም እንግዲህ ጽናት እንዳመማት ሲያቅ ጽናቴ፣ ምን ነው አሞሽ? ነው እንዳሰብሹ አይደለም ብሎም ይላታል። ለምንድን ነው ታዲያ የተፈጠረው ነገር? እውነቱን ንገረኝ እያለችም ስትልም ነበረ። ሰኒም ኪራ የደበቀው ነገር አለ፣ እውነታው ይነገር እያለችም ስትል ነበረ። ነገር ግን ኪር ጽና ማነች ሰኒ ለተናገረችው ነገር ጸጽቷታል። ይቅርታ ብለዋለች፣ ኪራንም ማለት ነው ጽናትንም ይቅርታ ብላታለች። ምንም ይሄ ችግር እኛ ቤት ያለ ችግር ነው፣ ምንም ነገር አንቺን የሚወክል አይደለም፣ ይቅርታ አያስብልም፣ ችግር የለውም እያሏትም ነበረ። በዚሁም አጋጣሚ ጽናትና ኪራ ያለውን ነገር ተነጋግረው ምንም ነገር እንዳታስቢ እንዳሰብሽ አይደለም ጽናቴ፣ ይቅርታ ብሏት፣ እንግዲህ እንደገና ተታርቀዋል ማለት ነው። ውድ ቤተሰቦች ለዛሬ ጀላችሁ የመጣሁት ይህን ይመስላል። ድራማው የሚያበቃው እዚህ ጋ ነው። በቀጣይ እስከምንገናኝ ሰላም ሆኖልኝ ባይ ባይ።